ብርሃን እባክሽ እንዳትንቀሸቀሽ ጠብቂያት። እሺ ዴፍ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እናንተ ስለመጣችሁ ተረጋግቻለሁ። አደይ የአደይ አባት እጅ ውስጥ ገብታለይ። አደይ አሁን በጣም ጭንቀት ውስጥ ነው ያለችው። ዴቭ እና ኪንጎም ሁሉም ተሰባስበው ወደ ገጠር ሄደው ነበር። እነሱም ወደ ገጠር ከሄዱ በኋላ እንደምንም በመከራ መንገዱን ጨርሰው ካደይ እናት ቤት ደረሱ። ልክ ካደይ እናት ቤት እንደደረሱ ወይኔ ልጄ እያለች የአደይ እናት እያለቀሰች ነበር። ምን ነው አደይ ምን ሆነች እያሉ እየጠየቁ ነበር። እናንተ ከየት መጣችሁ? እንዴትስ መጣችሁ? እነማን ናችሁ? ብለው ሲጠይቁ ብርሃኔ እነዚህ የአደይ የምሰራበት ቤት የሚኖሩ ናቸው። እማዬ አደይ ፍለጋ ነው የመጣ ነው አለዴብ ከዛ በኋላ እንግዲያውማ በቃ ሂዱ ወደ አደይ አደይ ጋር ሄዱ አሉ። አሹ በቃ አንተ ከመጣ ኪንጎ፣ አብረን አደይ እናመጣታለን። እስካሁንም ብቻዬ ስለሆንኩ ነው አለ አሹ። ከዛ በኋላ የአደይ እናት መለስ አድርገው አይ ልጄ፣ አንተ ያቺን ደካማ እናትን ከእኛ ጋር ሆነ ምንም አላየሃትም። ሄድ እና እሷን እስኪያት። እነሱ ይበቃሉ። ይሁ እዚህ ሶስት ወንዶች አሉ አደል፣ እነሱ አደይ ጋ ሂዱ አሉ። እሺ ብለው እንግዲህ አደይን ለመፈለግ ኪንጎም ዴቭም እና ማነው ስሙም ስሙ አብረው ተከትለው እንግዲህ ተከታትለው ሄደዋል ወደ አደይ አባት ቤት ማለት ነው። ወደ አደይ አባት ቤት ከሄዱ በኋላ ግን አደይ በጣም ታስራለች። እጇንም እግሯንም አስረዋታል። አባቷ በጣም በጥፊ እየመቷት እያናገሯት ነበር። ልጄ ለሀፍታም ልድርሽ እንደዚህ በሀገር ላይ ያዋረድሽኝ፣ እንደዚህ ክብሬን ያሳጣሽኝ ምን ይሁን ብለሽ ነው እያሉ ሲጠይቋት አባዬ አንተ የምትፈልገውን ነገር የምትፈልገውን ሰው እንዳገባ አልፈልግም ከኔ በፊት ሶስት ሰው እንደፈታ ታውቃለህ እነሱ እንደነሱ እኔንስ አግብቶኛ ለመፍታቱን በምናወቅ ብላ ስትናገራቸው ምን ችግር አለው ሴት ልጅ ከወለደች እና ልጇን ከያዘች እና ገንዘብ ካገኘች በቂዋ ነው ሌላ ምን ትፈልጋለች አሉ አባዬ አንተ በቃ ይሄ ነው የሚያስፈልግህ፣ ይሄን ብቻ ነው የምትፈልገው ማለት ነው። የኔ መጎዳት እና የኔ ስቃይ አይታይም አለች። እኔ ማግባት አልፈልግም፣ እኔ ለእናቴ ነው መኖር የምፈልገው። አሁንስ አንተ አባቴ በመሆንህ በጣም አፍራለሁ ስትል በጥፊ መቷት። እያለቀሰች እባክህን አባቴ ከዚህ አስወጣኝ፣ እባክህን አባቴ ከዚህ ልውጣ እያለች በጣም እያለቀሰች ነበር። አደይ እያለቀሰችም ቢሆን ግን እሳቸው ምንም ሊራሩላት አልቻሉም። አባዬ አለች በመጨረሻ ደረጃም፣ አንተ ለዛ ሰውዬ ብድረኝም ነፍሴን አጠፋታለሁ እንጂ ከዛ ሰውዬ ጋር አልኖርም አለች። እሳቸውም እንዴት እንደማትኖሪ እኔ ያሳይሻለሁ፣ እንዴት ወስጄ እንደምሰጥሽ እኔ አውቃለሁ። ፍቀጅና ድል አድርጌ በሰርግ ልዳርሽ አያልሽ፣ አይ ካልሽ ግን እንዴት ወስኪ እጅሽን አስሪ ወስጄ እንደምሰጥሽ እኔ ነኝ ማቀው አሉ። እሷም እያለቀሰች እነ ኪንጎ ደረሱና፣ ና በአጥር እያዩ ዴቨን ዴቭ አንተ በዚህ ጋ ሆነ ጠብቀን እያሉት፣ ዴቭ በአጥር እየተንጠራራ እያለ እንግዲህ አደይን የሚጠብቋት መተው ማጅራቱን ብለውታል። እሱን ማጅራቱን ካሉት በኋላ ልክ ዴቭና ኪንጎ ማነው ኪንጎና የኪንጎ ጓደኛ ዴቭን እየመጥተው ይዘው ቶዶስ ሲገባዩ ከዛ በኋላ አንተ ያዙት እኮ ተባብለው፣ ቆይ ቆይ፣ ዝም በል እሱን ከያዙት እኛ ነው ይዙናል ማለት ነው። ና በቃ ቆይ ብለው ወደ መሬት አጎነበሱና ዴቭን ወደ ውስጥ ይዘው ሲገቡ እያየ እያዩ ዝም አሉ። ከዛ በኋላ በልና ከዚህ መሄድ አለብን ብለው እነሱም ከዛ እየሮጡ ሄዱ። ዴቭም እንግዲህ ራሱን ስቶ ይወድቃል። እንዴት እንደሚሆን አይታወቅም። አደይም እንግዲህ አባቷ በጣም እያሰቃዩት ነው። አባቷ በጣም ጨካኝና አረመኔ ናቸው። እሳቸው ለሚሉት ነገር እንጂ እሷ የምትለውን ነገር በፍጹም ሊሰማትም ሆነ ሊያዳምጣት አልቻሉም። አደይ በጣም ታሳዝናለች። እናቷ በጣም ሲጋ እያለቀሱ ነው። የዴ እህት የአደይን እናት በጥያቄ አጣድፋቸዋለች። አስገቢያት፣ እርጎ ስጫቸው ይጠጡ፣ ስጫት፣ እርጎ ወይም ቅራሬ ስጫት ብትልም እሷ ግን እኔ አልፈልግም ውሃ ነው የምፈልገው እያለ ስትመጻደቅ ነበር በገጠር። ከዛ ለአደይ እናት የት ነው ምተኛው? እኔ አሁን እዚህ ይደክሞኛል ምተኛ ትፈልጋለሁ፣ ስትል ብርሃኔ፣ እዚህ መሬት ላይ ነው ምትተኙ እህቴን እዛ እንዴት እንደምታሳቃያት አላውቅምና ነው አለሽ ብርሃኔ። ከዛ በኋላ የአደይ እናት መለስ አድርገው ኧረ ተይ አደይ፣ ኧረ ተይ ብርሃኔ፣ ከእሷ ጋር ሰጣ ገባ አትግጠሚ ተይ አሉ። ከዛ በኋላ እሷ እንግዲህ ቀበጥ አደለች የዴቭ እህት ቀበጥ ስለሆነች ዴፍ ማሚ ልስፈንልሽ ወይስ ልደንስልሽ? አለች ማለት ነው። አየኔ ልጅ እኔ አሁን በዚህ ሰዓት ዳንስስ ዘፈን ምን ያስፈልገኛል? አሏት። ከዛ በኋላ እሷም ካልፈለግሽ ብላ ጥቅልል ብላ ተኛች። ከዛ አደይና ማነው ይሄ አሹና ብርሃኔ ውጭ ላይ እንግዲህ እስቲ ያች ጓደኛ ጋ ያዳይ ነገር ሄጄ ስላደ የነገራት ነገር ካለ ጫኔ ስላደይ የነገራት ነገር ካለ ጓደኛን ነጀ ልጠይቃት ብላ ወደ ጓደኛ ስትሄድ ጓደኛዋ እጇን ጥፍንቅ አርጋ ታስራለይ ። እጇን አስረዋታል። እጇን ልፈታ ስትል ልፈታ ስትል አትፍችኝ ብርሃኔ። ከፈታሽኝማ ሲቃይ ከዚህ በለጠ ይበረታል። ነፍሴን ነው የሚያሰቃያት። ስለዚህ እባክሽን እዛ ጋር ሽሮ አለ እሱ ስሪልኝ አለች። ከዛ በኋላ እሷ እሷም እንዴት እንዴት እንደዚህ ሊያደርግሽ ቻለ ብላ ስትል እባክሽን የኔን ታዩን አሁን እናንተ ግን እንዴት መጣችሁ? አለች ጓደኛዋ በጣም ታሳዝናለች። ቤት ውስጥ ባዶ ቤት ውስጥ ታስራ ተዘግቶባታል። ከዛ በኋላ እኔማ ስላደይ የነገረች ነገር አለ ካለ ልጠይቅሽ ነው ብላ ስትላት ብርሃኔ አደይ መጣች። እንዲህ ስትላው አደይ መታ ነበረ ግን ሳትመለስ አባዬ ያዛት አለች። ከዛ በኋላ በጣም እያለቀሰች እባክሽን ምንም ነገር ሳያረጓት ድረሽላት ብርሃኔ ቅስሟን ሳይሰብሩት አንድ ነገር ካረጉት በኋላ ከአረጓት በኋላ ከዛ ቤት መውጣት አትችልም። እባክሽን ድረሽላት እያለች እያለቀሰች ለብርሃኔ እየነገረቻት አሹ፣ የምትዩው ነገር እኮ ይገባኛል ግን ደግሞ እንደዚህ አያረጓትም። ችግር የለው ምንም አትሆንም እያለ እንግዲህ አቶ ጫኔ አደይን ለመድፈር እየተናገረ ነበር። ለጓደኛው በላንተ በር ላይ ሆንና ጠብቅልኝ፣ ይህንን እንኳይ እና ብርቱካን የመሰለ ገላማ አሳልፈን ለዛ ሰውየ አንሰጥም ብሎ ሲል ጓደኛው ደግሞ እንዴ የጌታ ልጅ እኮ ከነ ክብሯ ነው የሚፈልግ፣ ብሎ ሲል እዛ ከተማ ተንዘላዝላ ሰጥታው ነው እንጂ የምትመጣው መች ይዛው ትመጣለች? አለ ጃሀን መለስ አድርጎ። ተው ይሻላል ብለ ነው አለ አው ሂድ። ብር ይልኝ አንተ ዛ አንተ የሚመጣውን ወጪ ገቢውን ይልኝ እኔ ዚ ለፈጽመው አለ። ከዛ ይሄኛውም ኮተታሚ ተታሚ የሆነ ሽማግሌ ወጥቶ እየጠበቀ ያለ እንግዲህ ዴቭን በአጥር ላይ እየተንጠራራ ሲያየው ሳያስበው በዱላ ማዥራቱን መጥቶት ተጠማ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።